ሰላም ሰላም እንዴት ናችሁ አብሳላት ነኝ የራሴ አዲስ ዩቱብ ቻናል ከፍቻ ያለውና ሰብስክራይብ አድርጉኝ አበረታቱኝ እና ስለ ራሴ ትንሽ ቁጭ ብዬ ላውራችሁ ሞክራለሁ ልቀመጥና ትንሽ ስለ ራሴ ላብራራላችሁ እና ከዚህ በፊት የምታቁኝ በቢኒጆ ከእሱ ጋር ነበር ዩቱብ የምሰራው የምታቁኝ ጸጋ ኢንተርቴንመንት ከነ ቢኒ ጋር ስሰራ ነው የምታቁኝ እና እዛ ላይ አብዛኞቻችሁ እዛ ላይ ታቁኛላችሁ እዛ ላይ በእርግጥ በመጥፎ ቪዲዮ ነው የመጣውት አሁን የራሴን አዲስ ዩቱብ ከፍቻ አለው ሰብስክራይብ አርጉኝ ትንሽ ስለ ራሴ የተጠየቁት ነገር አለ ፌስቡክ ኢንስታግራም ምናምን ላይ ትንሽ የምታይቁኝ ጥያቄ አለ እሱም በትንሹ የያዝኩትን ልመልስላችሁ አንደኛ ጥያቄ ምንድን ነው ፍቅረኛ አለሽ ፍቅረኛ የለኝም ለጊዜው ፍቅረኛ ሊያስኩም ወደፊት አስብበታለሁ እና የት ነው ሀገር ሽት ሀገር ልጅ ነሽ ያላችሁኝ ደግሞ ትውልድ የኤርትራ ነው። ያደግኩት ግን ደቡብ ክልል አመያ በምትባል ከተማ ነው። ከዛ ብዙ አድግ ያለው ከቤትም ከወጣው ትንሽ አንድ ሶስት አመት አገር ላገር እየዞ እና አሁን ያለውት መቀሌ ነው። እኔ ትግሬም አይደለሁም፣ አማራ አይደለሁም። ስለዚህ ኢትዮጵያዊ ነኝ። ጽድት ያርክ ኢትዮጵያዊ ማለት ይሄን ያልኩበት ምክንያት አብዛኞቹ አማራ አብዛኞቹ ትግሬ እያሉኝ ስለሆነ፣ ትግሬ አይደለውም አማራ አይደለውም። እኔ በኢትዮጵያዊነት የነማም ነው ጸጥታልኩ ኢትዮጵያዊ ነኝ። እና የምንልላችሁ ነው፣ መጥፎ ኮሜንት አትጻፉልኝ። ላይክ ሰብስክራይብ እያደረጋችሁ እንደምትደግፉኝ ተስፋ አደርጋለሁ። ምክንያቱም ቀጣይ ራሴ ዩቱብ ነው አዲስ ዩቱብ ነው የከፈትኩት። በቀጣይ በአሪፍ ቪዲዮ እኔ እንጃ ከዚህ በፊት በአስቀያሚ ቪዲዮ ነው የመጣሁት። አሁን እናንተን በሚያኩራ መልኩ ወይም በምትወዱት አይነት መልኩ እንደምመጣ ተስፋ አደርጋለሁ። እናንተም ደግፉኝ፣ አይዞች በሉኝ፣ አበረታቱኝ፣ አታስደብሩኝ። ማይሆን ኮሜንት አትጻፉልኝ። የቀረኝ የመጨረሻ እድሜ እድሜ ስንት ነው ምናም ብላችሁኝ ነበረ። እድሜ እንኳን ይለፈኝ፣ ሌላ ቀን ነግራችኋለሁ። ቤተሰብም ይጠየቀኛል። ስለ ቤተሰብም ሌላ ቀን በሰፊው ማውራው ይሆናል። ለአሁኑ አዲስ ዩቱብ ነው የከፈትኩት የራሴን። ሰብስክራይብ አድርጉኝ፣ እርዱኝ፣ ብቻ አላቅም፣ ደግፉኝ። ከእናንተ የምፈልገው ሰብስክራይብ እንድታደርጉኝ ብቻ ነው። ሌላው ነገር እኔ እንደማኮራችሁ እርግጠኛ ነኝ፣ እና ቀጣይ ባሪፍ ቪዲዮ እንደመመጣ ተስፋ ያደርጋለሁ። አበረታቱን፣ ደግፉኝ። የማይሆን ኮሜንት አትጻፉልኝ፣ አታስደብሩኝ፣ ልታበረታ። ፊልም ነው እምወደው ፊልም፣ አክሽን ፊልም በጣም የምወደው አክሽን ፊልም እና መቀሌ ትንሽ ቆያለው። መቀሌ በምቆይበት ሰዓት እንግዲህ ትንሽ ስለ መቀሌ ያየሁትን የተረዳሁትን ነገር ስለ ትግራይ ክልል በትንሹም ቢሆን በቪዲዮ መልክ ይዤላችሁ ልመጣ እሞክራለሁ፣ አሳያችኋለሁ። እሱንም አድርጌው አደርገዋለሁ፣ እንደማደርገው በራሴ እተማመናለሁ። ትግርኛ ትንሽ ልሞክር፣ ሰላምታ እንኳን ልሞክር ኬክ ሰላም ሰላም፣ ለንገረኛ ሰላም ዶ ረ። በቃ አልችለው ቢበረብኝ ይሻለኛል ይቅርብኝ። ባይሆን ኔክስት ቪዲዮ ላይ ተለማምጄ ቢሆን ለአውራችሁ ሞክራለሁ። ለአሁኑ በዚህ ይብቃኝ። ኔክስት ባሪፍ ቪዲዮ እንገናኝ ሰብስክራይብ አድርጉኝ ደግፉኝ እርዱኝ፣ አበረታቱኝ። የማይሆን ኮመንት በጭራሽ እንዳጽፉልኝ፣ በውስጥ መስመርም የማይሆን ነገር እንዳታወሩኝ እና ለ ቢኒስጦታስ ቹተ ብያለሁ። ያንን እንግዲህ ለማድረግ ያቅሜ ናይን ለማድረግ እሞክራለሁ። ከማውራት በተግባር ባሳያችሁ የተሻለ ይሆናል ብዬ አስባለሁ። በቪዲዮ ኔክስት ቪዲዮ ላይ የሚቀር ያወራሁትን ግማሽ በግማሽ ቢሆን ለማድረግ እሞክራለሁ። ሙሉ ማድረግ ባልችልም እሞክራለሁ። በቃ ለአሁኑ ለነበረኝ ቆይታ አመሰግናለሁ። ሰብስክራይብ አድርጉኝ፣ ደግፉኝ እንዳልኳቸው የማየን ኮሜንታት ተጻፉልኝ። ለነበረኝ ቆይታ አመሰግናለሁ። ሁሉ መታከል ትግርኛ ተፈራቃለሁ ማለት ነው። ቀጣይ ላይ በሰፊው ላሳያችሁ ሞክራለሁ። ለአሁኑ አመሰግናለሁ። ካሜራማን ደህና አሁን?